መተናል የዛሬ ቪዲዮችን የሚሆነው ትራቭል ኢዝ ትራቭል የምወዳት ሀገር ነው። የሚሄደው ብቻ ሀገሩን አሁን ላይ አልነግራችሁ እየሄዳችሁ ሀገር ሀገር እያየን ስለምንሄድ ኮሜንት ላይ ትነግሩኛላችሁ። እና እዚህ የጀመርኩበት ምክንያት እነ ቅዱስን ቻውልላችሁ ነው። አልተኝም እስካሁን እንቅልፍ የሚባል የለም እስከ ዘጠኝ ሰዓት ዘጠኝ ሰዓት ተኩሎ ነው እያዘገሹ እና መልካም ጉዞ ምናምን አይባልም። በሰላም ግባ እያለኝ። እሺ እና ፋሚሊ የአማኒን ቻውን በለው። በስልክ ነው ብሎጋችን ነው። ሰላም ግባ፣ ቻው ቻው። በስልክ ነው በራሴ ስልክ ማለት ነው። ታይፕ ሽጥ። ምን አልከኝ? ታይፕ ሽጥ። እና ፋሚሊ ራይዱ ቶሎ በል። ዘመን ባስ እና ደውሎ እነሱ ቆየ ምንድን ነው ምናምን እና እያሉ ነው። እና እዚህ ጋር ደሞ ፋይለ እዚህ ጋር በቀን በቀን ቪዲዮ ይለቀኩ አይደለም። አልሰጥም ቅዱስ በር ቆልፍ ራይድ ቆሟል ቶሎ ቶሎ በል እያለኝ ነው። ነው ያለበት ቦታ ማለት አይመችም። ከኋላ ነው፣ ሞተሩ ጋ ነው። ያው አንድ ላይ አዋሽን አልፈ ለሽን እንደምታዩት ከተማዎችን ትመስላለች። እንደዚህ ነው እችኛዋ ኬክ። እንግዲህ የመኪና ውስጥ ቅድም ቮይስ እንትን አደርገዋለሁ ብዬ ነው ያላወራሁት። አሪፍ ነው። ደረቅ ስትጡት ይከብዳል። ዛሬ ጉዟችን እንግዲህ ያው ትንሽ አይመችም፣ ቦታው ምናምን ያለውበት ቦታ ላይ ብዙ ለካሜራ አይመችም። እና ቅድም ትንሽ ተኝቼ ነበር፣ መታራን ምናምንም ስናልፍ ተኝቼ ነበር። አዋሽን አልፌ አዋሽን፣ አርባ ነው ሰባም የትኛው እንደሚቀድም አላውቅም፣ ብቻ እሱን እሱን አልፌ አለው ቀረን ሀገር አላቆም እንግዲህ እየተማመር እንሄዳለን፣ ሰውን እየጠየቅን ምናምን እንሄዳለን።

ባንክ የፈለኩ ነው። ኢትዮጵያነት አብነት ነው። ስጉበላሽ እንጀራ ቢያ እንጀራ ጥሩ ነው። ደሞ ድንች ወጡ ደስ ይላል።

አሁን እንግዲህ እንግዳ አግኝቻለሁ ከሷ ጋር እያወራሁ እየተጫወትን ነው። ወደ ቀጥሎ ለምን አገር ነው ያለው? ከዚህ ቀጥሎ አገር ምንድን ነው? ጨለንቆ አታውቁም? ከየር ና ቀጥሎ አንድ አሁን ወደ ጨለንቆ ነው እየሄድን ያለነው ከሷ ጋር እንግዲህ፣ ወደ ጨለንቆ ጨለንቆ ደግሞ ስንደርስ ካሜራችን እናበራለን።

ማለት ደግሞ ይበዛዋል እሱ ማለት ነው ያለው እ እ እዛ በዓል ሐፍተናቸው ነው አይደል? እኔ እንግዲህ ይህንን ትመስላለች። ደስ ይላል፣ ግን ማረኝ አገር እያዩ መሄድ በጣም ቆንጆ ነው፣ በጣም በባቡር በምን ብንሄድ ኖሮ አና ይሆነ ነበር። ይሄን ሀገር ካራሚሌ ምናምን ሁሉ ሀገሮችን ወይ ቁልቢ ነው የሚሆነው ከዚህ ቀጥሎ እና ካራሚሌ ችን ትመስላለች እንዳይዝ

ሰዎቹ ራሱ ሰደቻቸው ሀምሳ ጊዜ ሲጠይቃቸው ቁልቢ ታዲያ ደረስን አልደረስንም እያሉ ማለት ነው። እና ቁልቢ ደርሰናል። ላሳያችሁ ትንሽ። ከዛ እንመለሳለን ወደ እኔ

ደስታ ነው ጋይስ። የኩል ቢ መጨረሻችን ሀገር ነው የሚቆም። ከዛ በኋላ ያለውን ነገር ደግሞ ስደርስ ነው ብቻ የምናገረው። ያለውን አካባቢውን አልገልጽም ከዚ በኋላ ብቻ። እንግዲህ ኩል ቢ በጣም ደስ ይላል፣ ግርግሩና ደስ ይላል። ኩል ቢ ማለ እና የመጀመሪያ ደግሞ ለቅሶ አይቼ ማለት ቁጭ ብሎ ለቅሶ ላይ እየቃሙ ነ ሁለት ነገርም እያየው ነበር አልቀረጽኩትም። ቤተክርስቲያኑን አለፍ ከዚህ በኋላ የሚቀረን መንገድ በታሪከኛ ጋ ይሁን ብቻ። ያው ከእኔ ጋር ያላችሁ ቆይታ እዚህ ጋር ነው የምንዘጋው። መጨረሻ እንገናኛለን አገር ስንደርስ፣ በንሄድበት ሀገር አገር የሞዳት አገር ስንደርስ እንገናኛለን። ቻው በያቸው፣ እዚህ ጋር እሷን እዚህ ጋር ተሰናብቷቸው። ቻው እኔ እንገናኛለን። የጠበኩት ነበረ። ቆየብኝ ማንንም አላገኘሁም እስካሁን በጣም ቆየብኝ። ላይ ቪዲዮአችን የሚሆነው ይሄን በቃ አገር በማሳየት ነው የምወደው ሀገር ገብቻለሁ እና በሌላ ቪዲዮ፣ የትኛው ሀገር ማነች ሀገሪቷ ምንድነች ምናምና ምትሉት ነው ለምን እንደመጣው ለምን እንትን እንዳልኩኝ ቀጣይ ቪዲዮ ላይ ታዩታላችሁ ማለት ነው። የዛሬ ቪዲዮችን ይህንን ይመስል ነበረ። እኔም እንደናንተ አላውቅም። ማገሩ መሸ እና ፋሚል። የዛሬ ቪዲዮችን ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። በሌላ ቪዲዮ ጠብቁኝ። የትኛው